ምስም አሙል ደመንፈስ ቅዱስ። አረ እንደዚህ ቆሌያችሁ ይገፈፍ፣ ቆሌያችንን እንደገፈፋችሁት። እኔ በነገራችን ላይ ምን አይነት ጉዶች ናችሁ? እዚ ትክታክ መንደር ተወሽቃችሁ የሰውን ውድቀት ሞት ምናምን የምትመኙ ገዝት እየከፈታችሁ የምታወሩትን ነገር አታቁም። በቃ ሩዝ አሰከራችሁ አደለም? ስመ አብ ወወልድ ወመንፈስ ቅዱስ ያቺ ከካም እየተናገረችው ነገር እውነት ሆነ። እንዲ ብዬ በጣም ነው የደነገጥኩትኝ። እግዚአብሔርን በጣም ነው ክው ያልኩትኝ። እንዲ እኔ ጠዋትን ቪዲዮ የሰራውላችሁ ስንት ደቂቃ ጠዋት ነው የሰማሁትን ገና ከእንቅልፌ ስነሳ፣ ነገሩን ግን ስንት ተረጋግቼ ምናምን ነገር ከዛ ቆይቼ ምናምን ነገር ነው ከሰዓት ላይ ምናምን ነው ቪዲዮ የሰራውትኝ። በጣም ደንግጬ ነበረ በሰዓቱም ነገር ግን ያው ከቅርብ ከሚባሉ ሰዎች ምናምን ነገር የሆነ ነገር ስላላገኘሁኝ እርግጠኛ ስላልሆንኩበትኝ ምናምን በሚለው እንትን አልኩኝ። እና በጣም ነው የደነገጥኩትኝ በሰዓቱ ሀይሚ ደግሞ መታ እንደዚህ ስትል ብሩኬ ተወግቷል ምናምን ስትል በጣም ክዋልኩ። የበለጠ አሁን ደነገጥኩኝ። እግዚአብሔርን ሰላም ጤና ይስጥልኝ። እንደምንቆያችሁ ውዴን ቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት ዛሬ አንዳንድ ጊዜ ትደሰታላችሁ፣ አንዳንድ ጊዜ ደግሞ ትከፋላችሁ። ህይወት እንደዝናት ህይወት ሁሌ ሚዛናዊ አትሆንም እና ሁሌ ሚዛኑ እኩል አይሆንም ከፍ ዝቅ ነው። እና እንግዲህ ማታ በቡሩኬ ወዳጅ እና እንግዲህ የተነገረኝን ነው ሰላም የምትባል አንድ ቀፈት የሆነች በቃ የሚሰራት ያሳጣት ሴትዮ ቁጭ ብላ እንግዲህ ላይቭ ላይ እያለቀሰች ነው ያንን ወሬ ያሰራጨችው። ምናልባት ተጨማሪም ሰው አሰራይቶት ሊሆን ይችላል። እንግዲህ ብሩኬ ተደበደበ ምናምን ነገር ብላ ነው፣ ጭራሽ ተወግቷል ምናምን ብላ ነው ያወራችሁ ይመስለኛል። ምክንያቱም አሁን ከሀይሚ የሰማ ነው ብሩኬ ተወግቷል ምናምን ነገር እና ተኝቶ ነው ያለው። ያለውን ነገር የማሳያችሁ የምነግራችሁ ይሆናል። ለምንድን ነው እንደዛ አይነት ነገር የምታስቡት የምትመኙት? እንደገና ደግሞ ለምን ክፉ ትመኛላችሁ የእኛ ደስታ አስቀንቷችሁ ነው ወይ? የእኛ እንትን ምናምን ብላ በጣም ተማራ መግቢያ ላይ ስታወራ እንዲሄ ነገር እንዲ እውነት ሆነ፣ እንዲ ምንድን ነው ነገሩ ብዬ በጣም ደነገጥኩኝና፣ አልዋሻችሁም ቪዲዮውን እስከ መጨረሻ ድረስ አሳለፍኩትኝ። ከዛ አሳለፍኩትኝና ምናምን እንትን ስል ለካ እንደዚህ የውሸት ነገር እንደተሰራጨ ምናምን ነገር ነው። ከዛ በቃ ተረጋገውና ወደ ኋላ ተመለስኩኝ ማለት ነው። ያው ማጣርታችሁ፣ ሁሉንም ስቴፕ ባይ ስቴፕ ማዳመጥ አለባችሁ እያንዳንዱን ነገር ማለት ነው። እና እባካችሁ አንድ ነገር ስንሰማ ደንግጠን የሆነ ቦታ ላይ አወራን ማለት እኛ ነገሩን አወራ ነው ማለት አይደለም። ሲጀመር እኛ ይቶ ብለ ያለን ሰዎች ከነቡሩኬ ከነሀይሚ ያኗራ ደጋፊ መሳይ አስመሳይ እንሽላሊቶች፣ በተለይ ደግሞ አሁን ላይ ብሩኬ ከሀይሚ ጋር ስለሆነ የብሩኬ አፍቃሪዎች በጣም እየተቃጠላችሁ ነው ያላችሁት። እንደውም ብሩኬና ሀይሚ አብረው መኖር የለባቸውም እያልኩኝ ሀሳብ ስሰጥ ነበረ። አብረው ነው መሆን ያለባቸው። እንደዚህ የሚያቃጠላችሁ ከሆነ ብሩኬና ሀይሚ አብረው በአንድ ቤት ይኑሩ። ለምን ሺ ዓመት ሙሉ ሳያገባት እንደዚ በጓደኝነት አይቀጥሉም? ሺ ዓመት ሙሉ አይኖርም እንጂ ሺ ዓመት እይቶ መተው መጥተው እኛ ተፋቅረና እኛ ወልደናል ለምን ሳይሉ አይቀሩም። ብቻ እነሱ ደስተኛ ሆነው እዛ ለምን አብረው አይኖሩ? እንደዚህ የሚያቃጥላችሁማ ከሆነ ብሩኬና ሀይሚ መለየት የለባቸውም። በዙ መቀጠል ነው ያለባቸው። የምሬን ነው። ብሩኬ ሞቶ ቤት መከራየት የለበትም። ከሀይሚ አጠገብ ራሱ መራቅ የለበትም። ምክንያቱም የራሱ ወዳጅ ነች ይህን ወሬ ያሰራጨችው። ይሄ ወሬ ደግሞ እነ ሀይሚ ጋር ደግሞ መድረሱ በራሱ እኔ በጣም ነው ያስደነገጠኝ ከሚባለው በላይ አስደንግጦኛል። ምክንያቱም የሰው ልጅ ህልና ሲኖረው ይደነግጣል። ህልና ሲኖራችሁ አስተዋይ ስትሆኑ የሆነ ነገር ሲፈጠር እንትን ትላላችሁ፣ እንዲህ ለምን ምናምን ነገር ትላላችሁ፣ ያስደነግጣችኋል። ሶ አሁን ላይ ደግሞ እነሱ ጥላት በበዛባቸው ሰዓት እንደዛ አይነት ወሬ ማውራት አስቡ። በተለይ ለእናት ጭንቀት ነው፣ አስቡት። እናት ትጨነቃለች። እንደዛ አይነት ነገር የምትወዷቸው ከሆነ እንደዛ አይነት ነገር አታሰራጩ። እናንተ የምታሰራጩትን ነገር ይቶ ብላይም ይሰራጫል፣ ቤተሰብ ጋ ይደርሳል። ብዙ ነገሮች ይሰማሉና በተቻለ መጠን ሰው እንኳን ቢበድለን ቢያስቀይመን ክፉ ነገር አንመኝለት። ሰው ክፉ ቢሆንልህ መልሰ ክፉ አትሁን ይላል ፈጣሪ። እና ጥሩ ነገር እናስብ። በይ እንደ አሳብ ነው የምትሰሙ ከሆነ ግን ይሄ እብድ እብድ አይሰራራችሁ። ምን ነው ልታብዱ ነው? እንዲ ከሀሚ ጋ ስለሆነ ወዳው ወዷት ነው አብረው የሆኑት እንጂ እኛ ስላልናቸው አይደለም አብረው የሆኑት። ብሩኬና ሀይሚ ውስጥ መዋደድ ባይኖር ለሰከንድ ያክል አብረ አንድ ቤት ውስጥ አይቆዩ መዋደድ ስላለ ነው አብረን እንኖር ትፈቅዳላችሁ ወይ ስላሉ፣ እኛ ስላልን የሚሆን ነገር የለም እነሱ ውስጥ መዋደድ ስለተሌለ። ይሄንን ነው የምለው፣ ስለተዋደዱ ነው የሚኖሩት አብረዋ። ታዲያ ያ ነገር ምን አናደዳችሁ? ስለተናደዳችሁ ነው እንጂ፣ እንደዛ አይነት ነገር እኔ እንደውም የሰሞት ምንድነው ሀይሚነች እንደዛ አይነቱን ነገር ያደረገችው የሚባል ነገር ነው የሰሞትኝ። ሀይሚ እንኳን እንደዛ አይነት ክፉ ነገር ልታስብ ላጠገቧ ላለ ለቡሩኬ ይቅርና ለጥላቷ የምታስብ ሰው አይደለችም። አያችሁ? ምን ያክል ከቡሩኬ ለማራቅ ሀይሚን የምትሄዱበት ርቀት። ለዛ ነው እናንተ አትጠሩም። ሁልጊዜም እድፍ ናችሁ እምላችሁ። ለዛ ነው አስረግጬ የምነግራችሁ እውነተውን ስነግራችሁ ያለውን እውነት ስነግራችሁ እየነሰራችሁ በስድብ ታጥረገርጋል እኔ ለስድብ ምንም አይመስለኝም። የእናንተ ስድብ ከምንም ከአንድ እርምጃ አያስቆመኝም። ምንም የሚያስቆመኝ ነገር የለም። መቼም እኔ ተስፋ አልቆርጥም። እነዚህ ልጆች ተጋብተው ወልደው አርጅተው ራሱ እድሜ ጠና ይስጠን መከተላቸው ነኝ ተስፋ ቆረጡ ከወዲሁ ማለት ነው። ቃርዬ በምንም ነገር ተስፋ ቆርጥ አታቅም። በህይወቴ ዘመን ማለት ነው። በጣም ከባባር ነገሮች የራሱ በህይወቴ ላይ ተፈጥረው እኔ ተስፋ ቆርጫ አላቅም። ክርስቲያን ተስፋ ይቆርጣል እንዴ? ምን ሆናችሁ ነው? አልቆርጥም። እኔ ተስፋ የምቆርጥ ሴት አይደለሁም። ይቅርታ አድርጉልኝ። አዎ፣ እና ሌላው ነገር እኔ ማለት የምፈልገው ነገር ቢኖር ብሩኬና ሀይሚ እንደዛ አይነት ሰዎች ጋራ በውስጥ መስመር ባታዋሩ ጥሩ ነው። ከዚህ በፊት ሰላም፣ ይቺ ወሬውን ያሰራጨችው ተብሩኬ ጋር አወራለሁኝ። ብሩኬ ተሰደቡች ስደቢያቸው ብሎኛል ብላ አወራች። ብዙ ጣጣ ተደርሶ ነበረ። ትክታክ ላይ ብዙ ነገር ሲባል ነበረ። ስለዚህ ከእንደነዚ አይነት ሰዎች ጋር የምታዋሩ ከሆነ ሀይሚም ብሩኬም አቁሙ። ለምን ሁል ጊዜ በእናንተ ላይ ያልተፈጠረ ነገር ተፈጥሯል እያሉ ከማውራት ውጪ ሰውን ከማስደንገጥ ውጪ እናንተ ጋር ምንም የሚሰሩት ጥቅሜታ የላቸውም። ጉዳት እንጂ ጉዳታቸው እንጂ አመዝኖ የሚታየው ጥቅማቸው አይደለም። ስለዚህ እነዚያ አይነት ሰዎች ጋራ ምንም አይነት ኮኔክት ባይኖራችሁ እንደ አሳብ ጥሩ ነው። ክፉ አይንካችሁ። ሁሌም ሰላማችሁን ነው ምንፈልገው እኛ ፍቅር እንድትሆኑልን እኛ እንድትወልዱ እንድትበዙልን እንደውም ይህን ሰሞን እንኳን ጥንቸል ከተገዛ ወዲህ እኮ ሀይሚ ሰላም ታቁማለች፣ እኛን በጥንቸል ቀየረችን ምናምን ብላችሁ ወቅሳችኋታል መሰለኝ። ዛሬ መልስ ሰጠችበት በዛም ላይ እና ጥንቸል እወዳለሁ ምናም ይቅርታ አድርጉልኝ፣ ዛሬ ከልቤ ቁጭ ብዬ ላውራችሁ ምናምን ነገር ብላ ያው ሰላም ብላለኝ ማለት ነው። ቅማሟ ግን ያው ማለት የምፈልገው ነገር ምንድን ነው? እነሱ ተዋደዋል አይደለም ሶ እንደ ሀሳብ ሀሳብ ሲያነሱ ሀሳብ እንስጣቸው። አብሮ እየኖሩ ነው። አብሮ መኖራቸው ደግሞ ካቃጠለን በቃ እንቃጠል። እዚህ እንደ ምኖራችሁ ነው። እኔ እኮ ብሩኬን ማስቆም አልችልም። ሀይኔን ማስቆም አልችልም። ሁለቱ በአካል እኮ አንድ ላይ ያሉ ሰዎች ናቸው። እኔ እኮ እዚ ዳር ላይ ሆኜ እኮ ነው የማሽካብጠው አይደል? ዳር ቀሪ ነኝ አሽካባጭ ዳር ቀሪ ነው ምንጊዜም። አስረግጬ ስነግራችሁ እኔ ነጩን ስነግራችሁ ግን እንደ ሀሳብ ሀሳብ ትሰጣላችሁ እንደ ሰውኛ አለቀ። ከዛ ውጭ ግን የስርሴ ስር የተሰደደ ጥላቸው ለምን አስፈለገ? ደብረው እንደዚህ ቆሻሻነታችን የምናሳየው፣ ኧረ ይደብራል። የምር የሆነ የሚደብረው ነገር ባናረግ ጥሩ ነው። ኧረ ተው እንደዛ ነገር አታርጉ። ለማንኛውም ከኛ ሳሰሙ ከእኔ ምንም ነገር ሳሰሙ ምንም ነገር አስደንግጡ ብላለች ሃይምዬ ቴንኪው። እኔ ምንም ነገር የምደነግጠው ነገር የለም ምንም እንትን እምለውም ነገር የለም በእንደዚ አይነት ሰዎች ወሬ።